እንዴት አላችሁ? የተወደዳችሁ ባርሰሎና በላሊጋው ከሪያል ቤቲስ ጋር አንድ ለአንድ ተለያይቷል። ሁለት ነጥብ ጥሏል፣ ወይስ በላሊጋው አናት የነጥብ ልዩነቱን ወደ አራት ታስፍተዋል? የሚለው እንደ የሰው ኢንተርፕሬቴሽን የሚለያይ ነው። የባርሰሎና አሰልጣኝ ሃንዚ ፍሊክ ጨዋታው ከመጀመሩ በፊት ከ ነበረን የ ነጥብ ርቀት በ አንድ ተሽለናል የ ቀሩት የ ጨዋታዎች ቁጥር ም በ አንድ ቀን ሰዋል ብለው ውጤቱ ን የ በለጠ አውንታዊ መልክ ለ መስጠት ሞክረዋል በዚህ ኛው ሳምንት የተደረጉት የ ላሊጋ ጨዋታዎች ላይ ሁለቱ ግዙፍ ክለቦች ሪያል ማድሪድ ም ባርሰሎና ም በሜዳዎቻቸው ነው ጨዋታቸውን ያደረጉት ከ ሪያል ቤቲስ ና ከ ቫሌንሲያ ጋር በ ሁለቱ ም ቡድኖች በኩል በ ሳምንቱ አጋማሽ በ ኮፓ ዴል ሬ የተደረጉት ጨዋታዎች አካላዊ ድካም እንዳመጡባቸው ማየት ይቻላል በተለይ ሪያል ማድሪድ በሳምንቱ ማሽ ከሪያል ሶሲዳድ ጋር ወደ ተጨማሪ 30 ደቂቃ ጭምር ገብቶ ነበር። በዚህ ውድድር ዘመን ደግሞ በቻምፒየንስ ሊግ ከአንድ እስከ ስምንት ባለው ስፍራ ባለማጠናቀቁ የተነሳ ከማንቸስተር ሲቲ ጋር ሁለት ተጨማሪ የጥሎ ማለፍ ጨዋታዎች አድርጎ ነበር፣ ደግሞ ሶስት ኤክስትራ ታይሞችም ተጫውቷል። እዚህ ላይ ኢንተርኮንቲኔንታል ካፕ የዓለም የክለቦች ዋንጫ ይባል የነበረው ማለት ነው እና የአውሮፓ ሱፐር ካፕንም ጨዋታ አድርጓል። ባርሰሎና ደግሞ በግማሽ ፍጻሜው በኮፓ ዴል ሬ ማለት ነው ከአትሌቲኮ ማድሪድ ጋር ሁለት ፈታኝ ጨዋታዎች አድርጓል። የመጀመሪያው አራት ለአራት ያለቀው ጨዋታ፣ በጨዋታው ውስጥ በነበሩት እውነቶችም ደግሞ ባስተናገዳቸውም ስሜቶች በጨዋታው ድራማ የባህሪ ምክንያት ትልቅ ሮለ ኮስተር ነበር። ደግሞ የመልሱም ጨዋታ በመጀመሪያ አጋማሽ ጨዋታውን ሊጨርስ የሚችልባቸውን በርካታ የጎል እድሎች ቢፈጥርም፣ ነገር ግን ሁለተኛው አጋማሽ አትሌቲኮ ማድሪድ በጣም ተሻሽሎ ባርሰሎናን የፈተነበት ነበር። እና ደግሞ እንደምታስታውሱት ከኢንተርናሽናል ጨዋታዎች በኋላ ባርሰሎና የኦሳሱናን ጨዋታ ማርች 27ን ያደረገው ስለዚህ በጣም ተደራራቢ ጨዋታዎችን በጥቂት ቀናት ሲያደርጉ ቆይቷል። ሁለቱም ቡድኖች ይሄ አካላዊ ድካም እንዳመጣው በሁለቱም ቡድኖች ፐርፎርማንስ በኩል ማየት ይቻላል። ለባርሰሎና አስቀድመው ሪያል ማድሪድ በቫሌንሲያ መሸነፉን ተከትሎ የነጥብ ልዩነቱን ወደ ስድስት ለማስፋትና የዋንጫው አሸናፊ የላሊጋው ባለድል ለመሆን ያለውን እድል የበለጠ አስተማማኝ ለማድረግ እድል ነበረው። ከዛ አንጻር ከታየ እንደሚያስቆጭ አጋጣሚ ሊታይ ይችላል። በኔ አስተያየት እንኳን ስምንት የላሊጋ ጨዋታ በቀረበት በዚህ ጊዜ በ እርስ በርስ ጨዋታ በሄድ ቱ ሄድ በኤል ክላሲኮ የመጀመሪያውን ጨዋታ በበርናብዮ ላይ አራት ለ ለዜሮ አሸንፈው ስለነበር እሱም እንደ አንድ አድቫንቴጅ ስለሚታይ እኔ እንደ አምስት ነጥብ ነው የምቆጥረው። ስለዚህ ስምንት ጨዋታ እየቀረው የአምስት ነጥብ ርቀት ሰፊ ነው ነው የምለው። ከዛ ፐርስፔክቲቭም ነገሩን ማየት ይቻላል ደግሞ ሪያል ቤቲስ በጥሩ ፎርም ላይ የሚገኝ ነው በሁለተኛው የውድድር ዘመን አጋማሽ በጣም በጥሩ ፎርም ላይ የሚገኙ ሶስት ቡድኖችን በተጠቅሱ ሶስቱ ባርሰሎና ሪያል ቤቲስ እና ኮርቤራንን ከቀጠረ በኋላ በጣም የተሻሻለው ቫሌንሲያ ናቸው ባርሰሎና አሁን ከትላንትና አቻው በኋላ 22 ጨዋታዎችን አልተሸነፈም 2025 ከገባ በኋላ ነገር ግን ያ ዘጠኝ ተከታታይ ያለማቋረጥ ድል ሲያደርግ የነበረበት ጉዞ ግን ተገጥቷል። ሪያል ቤቲስ ደግሞ ስድስት ጨዋታ አልተሸነፈም። አርፎን የመጣው የማኑኤል ፔሌግሪኒ ቡድን ምንም እንኳ ኢስኮ አላርኮንን የመሰለ የቡድኑን ልብ ሳይዝ ወደ ጨዋታው ቢመጣም ነገር ግን በሳምንቱ አጋማሽ ጨዋታ አላደረገም። ከባርሰሎና አንጻር ካየ ነው ባለፉት ሁለት ሳምንታት ሁለት ያነሰ ጨዋታ ያደረገው። ጨዋታው እንደተጀመረ አካባቢ የማኑኤል ፔሌግሪኒ ቡድን በአብዛኛው በቀጥተኛ ማጥቃትና የ የባርሴሎናን ሃይላይን የሚትሆን ክፍት ቦታ ለማጥቃት የሚሞክር ቡድን ነበር። ኢስኮ ባለመኖሩ ምክንያት ልክ እንደ ሌሎቹ ጨዋታዎች የአሰልጣኝ ፔሌግሪኒ ቡድን የኳስ ቁጥጥር ቡድን ቢሆንም፣ ግን በተቻለ ፍጥነት ለማጥቃት የሚሞክር ቀጥተኛ ቡድን የነበረው፣ ለዚህ የሚስማሙ ተጫዋቾች አሏቸው። አሰልጣኙ ካርዶሶ አንቶኒ ኩቾ አይነት ተጫዋቾችም ለቬርዲ ብላንኮስ ቁልፍ መሳሪያዎች ነበሩ። ግን አስቀድሞ ጎል ያስቆጠረው ባርሰሎና ነበር። አሰልጣኝ ሃንዚ ፍሊክ በሚቀጥለው ሳምንት ረቡዕ ከቦሩሲያ ዶርትሙንድ ጋር የሚደረገውን የቻምፒየንስ ሊግ ጨዋታ ታሳቢ መማድረግ ያሳረፏቸው ተጫዋቾች ቀይሮ ያስወጧቸው ተጫዋቾች አሉ። የበለጠ የስኳድ ማኔጅመንት የሎድ ማኔጅመንት ላይ እንዳተኮሩ ማየት ይቻላል። በዚህ ምክንያት ጋቪ የአትሌቲኮ ማድሪዱ ጨዋታ ላይ ነበር አሰልጣኙ ከጨዋታው በኋላ በመጠነኛ ጉዳት ምክንያት ነው ያልተጫወተው ሚል አስተያየት እንደሰጡ አስታውሳለሁ የቤቲስ ደጋፊ ሆኖ ነው ያደገው የልጅነት ክለቡም ሪያል ቤቲስ ነበር ባርሳ ቀዳሚ የሆነበትን ጎል ያስቆጠረው እንግዲህ ጋቪ ነበር ከፌራን ቶሬዝ ነው ኳሱ የመጣው የመጨረሻ ኳሱ በጣም ውብ ነበር የጋቪ አጨራረስም ልክ እንደዚሁ በዚህ አመት የባርሰሎና አንደኛው መገለጫ በጎል ፊት ያለ ኢፌክቲቭነስ ነው የተለያዩ ተጫዋቾች ጎሎች ያስቆጥራሉ ጋቪ ጎል አስቆጥሯል ግን ሬዝ የበቀደሙ የአትሌቲኮ ማድሪድ ጨዋታን ጀምሮ ብቸኛውን ጎል ያስቆጠረው ተጫዋች እዚህኛዋ ጨዋታ ላይ በደጋሚ ራፊኛን በማሳረፋቸው የተነሳ ከሌቫንዶቭስኪ ጋር በጣም አጥብቦ አንዳንድ ጊዜም በሁለት አጥቂዎች እንደመጫወት እንደሚመስል አይነት እና የግራውንድ ኮሪደር ለመስመር ተከላካያቸው አሊሃንድሮ ባልዴ ትተው ተጠቅሞበታል። ትላንትና ኳሱ የመጣው ከፌራን ነው። ግሩም አጨራረስ ነበር። በአሰልጣኝ ሃንዚ ፍሊክ በኩል እንዳነሳሁት የዚህ ሎድ ማኔጅመንት ጉዳይ ላይ ብዙ ትኩረት አድርገው ነበር። ግን የባርሰሎና መሪነት ረጅም ሰዓት አልቆየም። የቆመ ኳስ የመከላከል ድክመት ነበር። ሮናልድ አራውሆ ናታንን በሚገባ ማርክ ማድረግ አልቻለም። ስለዚህ ባርሳ በመራ በጥቂት ደቂቃዎች ውስጥ ነው ከጆቫኒ ሎሴልሶ የመጣውን ኳስ ብራዚላዊ የሪያል ቤቲስ ተጫዋች ያስቆጠረውና ባርሳ ከቤቲስ አንድ ለአንድ የሆኑት ፔድሪ እንደተለመደው አይነት አስደናቂ ብቃት አሳይቶ ነበር። የራሱ ግቢ ውስጥ እንደሚጫወት አይነት ፕሬሸር ፍሪ ሆኖ የሚጫወት ተጫዋች ነበር። ነገር ግን ከሌሎች የባርሰሎና ፐርፎርማንሶች አንጻር ሌሎች የማጥቃት ተጫዋቾች ጨዋታውን የጀመሩት ፌራን፣ ላሚኒያማል ሮበርት ሌቫንዶቭስኪ አይነት ተጫዋቾች ከዚህ በፊት በሶስተኛው የሜዳ ክፍል የነበራቸውን ፍሬያማነት መድገም አልቻሉም። በተለይ ደግሞ ባርሰሎና በተለያየ መንገድ የሚያጠቃ ነው። አንዳንድ ጊዜ ሲያስፈልግ በፈጣን ሽግግር ጎሎች ያስቆጥራል። ሌላ ጊዜ ግን በትዕግስት ረጅም ጊዜ ዘለግ ላለ የኳስ ቁጥጥር ምዕራፍ ኳስ ይዞ ከቆየ በኋላም ጎል የሚያስቆጥር አይነት ቡድን። ትናንትና ግን ይሄ ትዕግስት አልባነት፣ ውሳኔዎች ማጣደፍ፣ አንዳንድ ጊዜ ያለልክ ኳስ ይዞ መቆየት በተለይ ላሚን ያማል ላይ ይስተዋል የነበረ ነው እና እንደተለመደው 7 ፐርሰንት የኳስ ቁጥጥር መጠን ነበረው። ባርሰሎና ከሪያል ቤቲስ ጋር ሶስት አራተኛ የሚሆነውን ፖሴሽን ሼር የወሰደው ባርሰሎና ነው። ነገር ግን በመጨረሻው ሰላሳ ሜትር ላይ ያንን ኪለር ፓስ ማግኘት አልቻሉም። ፔድሪ ብቻ ነው ለእኔ ከኦፌንሲቭ ተጫዋቾች ና ጎሉን ስላስቆጠረ ጋቪ ፍሬያማ የነበሩት እንጂ ጨዋታውን የጀመሩት የማጥቃት ተጫዋቾች በተለይ ለሌቫንዶቭስኪ የሚስማማ የመጨረሻ ጥራት ያለው ኳስ መስጠት አልቻሉም። ሌቫንዶቭስኪ ደግሞ እንደምታውቁት በሰርቪስ ላይ ጥገኛ የሆነ ተጫዋች ነው። የሚደንቅ የውድድር ዘመን ያሳለፈ ያለ ነው። 38 ጎሎች አስቆጥሯል። ነገር ግን ሰርቪስ ይፈልጋል። ራሱ ከምንም የሆነ ነገር የሚፈጥር አይነት ተጫዋች አይደለም። በተለይ ደግሞ አሁን ባለበት እድሜ። ግን ድሮም ቢሆን የእሱ ካራክተሪስቲክስ በአጠቃላይ የቡድኑ የወላድ ጫወት ላይ የሚመሰረት ነው እና ይሄኛው ከላሚንም ከፌራንም ምንም እንኳ መጨረሻ ኳስ ቢያቀብልም ከሌሎቹም ተጫዋቾች መምጣት አልቻለም። እንዲያውም ከባርሰሎና የማጥቃት ተጫዋቾች ይልቅ የዥልኩንዴ የኦቨርላፕ ሩጫዎች የበለጠ አደገኞች ነበሩ። አንድ ድንቅ ኳስም ከፔድሪ ከቤቲስ ተከላካይ መስመር ጀርባ ተጥሎለት ነበር። ሌላ ጎል ለማስቆጠር ተቃርቦ ነበር። ለሌቫንዶቭስኪ መስጠት ይችል ነበር፣ የተሻለ ስፍራ ላይ ነበር። ግን መሞከሩን ብዙ የሚያስኮንኑ አይመስለኝም። የቀድሞ የሊቨርፑል ግብ ጠባቂ አድሪያን በቅልጥፍና አድኖታል። ሁለተኛ አጋማሽ ሲጀመር አሰልጣኝ ፔሌግሪኒ ተጨማሪ የማጥቃት ተጫዋች አስገብተዋል። ቺሚያ ቪላን ቀይረው አስገብተዋል። ግን በመጀመሪያ አጋማሽ የነበራቸው አይነት ቨርቲካል ፕሌ አልነበረም። ባርሰሎና የበለጠ ዘለግ ያለ የኳስ ቁጥጥር ብልጫ ስለነበረው የቤቲስ ተጫዋቾች አብዛኛውን ጊዜ ኳስ በማሳደድ ላይ ነበር ያተኩሩት። ግን የመከላከል ኦርጋናይዜሽናቸው አስደናቂ ነው። ማኑኤል ፔሌግሪኒ እና ቡድናቸው ብዙ ጊዜ እንደዚህ የሚጫወት አይደለም ቡድን የተሰራበት ዴኔም ይሄኛው አይደለም በኋላ ግን እንዳነሳሁት የአሰልጣኝ ሃንዚ ፍሊክ አንደኛው ስሌት የሚቀጥለው ሳምንት አጋማሽ የቻምፒየንስ ሊግ ጨዋታም ስለነበር ለውጦች ማድረግ ጀምሮ ነበር። ቤቲስ ማጥቃቱ፣ መልሶ ማጥቃቱ ይልቁን አደገኛ መሆኑን ቢያቆምም ባርሰሎና ግን የበለጠ ተጫዋቾች ፍረሽ ለማድረግ በማሰብ ቀይረው ያስገቧቸው ተጫዋቾች ነበሩ። በነገራችን ላይ ትናንትና ራፊኛ ተጠባባቂ ወንበር ላይ ሆኖ ሲጀምር ለመጀመሪያ ጊዜ አይደለም። እንደምታስታውሱት ባለፈውም በላሊጋው ጨዋታ ሙሉ ለሙሉ ከቡድናቸው ስብስብ አድርገውት ነበር የኦሳሱና ጨዋታ ላይ ቢደርስም፣ አሁን እዛው ጨዋታ ላይ ሮናልድ አራውሆ ተጠባባቂ ወንበር ላይ ነበር። በእርግጥ አልተጫወተም፣ የሚቀጥለውን ጨዋታም አልተጫወተም አስታውሳለሁ። ከዚያ የአትሌቲኮ ማድሪድን ጨዋታ ነው እንግዲህ መጀመሪያ አሰላለፍ ውስጥ ያስገቡት እና በተቻለ መጠን ለብራዚል ብሔራዊ ቡድን ሲጫወት ዝሏል፣ ከኮሎምቢያ ጋር ከአርጀንቲና ጋር በነበሩት ጨዋታዎች ላይ ተዳክሟል በሚል የበለጠ ለመጨረሻው የውድድር ዘመኑ ምዕራፍ ጉልበቱን ለመቆጠብ እየሞከሩ ይመስላል አሰልጣኝ ሃንዚ ፍሊክ ኛ ዲስኮንፈርት ነበረው በሚል ኢኒጎ ማርቲኔዝም ትላንትና አልተሰለፈም። በኋላ ደግሞ ፔድሪን ፍራንኪ ዲዮንግን አስወጥተዋል። እንግዲህ አሁን እነዚህ የጠቀስኳቸው አራት ተጫዋቾች የባርሰሎና በጣም ቁልፍ አራት ተጫዋቾች ናቸው። አሰልጣኙም ከጨዋታው መጠናቀቅ በኋላ ስለቀየሯቸው ተጫዋቾችና ስለ ውሳኔያቸው ምክንያት ሲጠየቁ ፔድሪ በርካታ ደቂቃዎችን የተጫወተው የባርሰሎና ተጫዋች ነው ብለዋል። እውነታቸውን ነው። ምንም እንኳ በጉዳት የምናውቀው ተጫዋች ቢሆንም በዚህ ውድድር ዘመን 3 ሁለት ደቂቃ ተጫውቷል። ፍራንኪንም በተመለከተ ፍራንኪ ዲዮንግን ለምን ቀይሮ እንዳስወጡት ሲጠየቁ እኔ በመጠኑ የባርሰሎናን ማጥቃት ሞመንተም የጎዱ ለውጦች ናቸው፣ ፍራንኪን በቅርብ ጊዜ መጠነኛ የጉዳት ምልክት እያሳየ ነበር ብለዋል። የኦሳሱኗ ጨዋታ ላይ በጊዜ ቀይሮ ነው ያስወጡት። እንደምታውቁት ማርክ ካሳዶ ስለተጎዳ የፍራንኪ ዲዮንግን ደቂቃ የበለጠ ማኔጅ ማድረግ አለባቸው። የትልልቆቹ ጨዋታዎች ይፈልጉታል። ባልዴንም እንደዚሁ ቀይሮ አስወጥቶታል። ለዚህ ነው ከዛ ከጨዋታው መጠናቀቅ በኋላ የእያንዳንዱን ተጫዋች ደቂቃ ማኔጅ ማድረግ ግድ ይለናል የሚል አስተያየት የሰጡት በተለይ ደግሞ የልምምድ ዶዝ ማብዛት የለብንም እንኳን የጨዋታ ዶዝ ብለዋል። እና የእሳቸው አስተያየት ግን ሀፍ ኢምፒቲ ሀፍ ፉል የሚባለው ነገር አላለም፣ ግማሽ ሙሉ ግማሽ ጎዶሎ። ስለዚህ እሳቸው ግማሽ ሙሉ የሚል ፖዚቲቭ አስተያየት ነው ያላቸው። በሪያል ማድሪድ ስለሚያደርገው ነገር አልጨነቅም፣ በእኛ እጅ ስር ላይ ያለው። ስለዚህ የእኛ ትኩረት እኛ ላይ ነው እንጂ ባርሰሎና በሪያል ማድሪድ ነጥብ መጣል አለመጣል ላይ መጨነቅ የለበትም። የእኛ ፎከስ እኛው ላይ ነው የሚል አስተያየት ሰጥተዋል። 13 ሙከራ ነው ያደረገው፣ ስድስቱ ኢላማውን የጠበቀ ነው። ነገር ግን በዚህ አመት ከ140 በላይ ጎል አስቆጠረ ቡድን በብዙዎቹ ጨዋታዎች ላይ የማጥቃት ኤፊሽንሲው በአውሮፓ ተወዳዳሪ ለሌለው ቡድን በቂ አደገኝነት ነበረው ማለት ግን አይቻልም። ምናልባት ቅድም ያነሳሁት የሳምንቱ አጋማሽ ጨዋታ የፈጠረው ዝለት ደግሞ እንደዚህ በአጭር ጊዜ በርካታ ጨዋታ ሲደረግ በመሀል የሚያጋጥም የፎርም ድሮፕ መኖሩ አይቀርም። ስለዚህ አሰልጣኙ ለዚህ ነው ግላስ ሀፉን በሚለው ነገሩን ማየት የፈለጉት፣ እንጂ ቢያሸንፍ ኖሮ በእኔ አስተያየት የላሊጋው ጉዳይ አለቃ ይባል ማቴማቲካል ፖስቢሊቲ እስካለ ድረስ ነገር ግን ከዚያ ገግሞ ሪያል ማድሪድ ይደርሳለ ማለት ያስቸግር ነበር። ደግሞ እንደምታውቁት የኤል ክላሲኮ ጨዋታ አለ። ጨዋታው ግን የሚደረገው ጨዋታው በባርሰሎና ሜዳ ነው። ስለዚህ ባርሳ የሜዳ ጥቅምም አለው፣ በሄድ ቱ ሄድም ይበልጣል። በነገራችን ላይ በነጥብ እኩል ሆኖ ቢያጠናቅቁ እንደው እንበል ለምሳሌ 85 85 ነጥብ ይዘው ቢጨርሱ ግን የኤል የ አራት ለዜሮ ውጤት የሚበልጥ ድል ካላገኘ በስተቀር አምስት ለአንድ አምስት ለዜሮ ስድስት ምናምን ያስቆጠረ ካላሸነፈ በስተቀር እኩል ቢያጠናቀቁ እንኳን መጨረሻ ሊያሸነፍ የሚሆነው ባርሰሎና ነው እንደ ሌሎቹ ሊጎች በጎል ልዩነት አይደለም የሚወሰነው በሄድ ቱ ሄድ የጎል ልዩነት ነው የሚወሰነው ስለዚህ እሳቸው መሄንን አንስተውታል የመቱን ጨዋታ በሜዳችን ነው የምናያደርገው የሚል አስተያየት ሰጥተዋል ግን መጨረስ ሲችሉ ስለነበር ያቁጭታል ያ ቅር መሰኘት አለ። ያው ሪያል ማድሪድ ብዙ ችግር ውስጥ ያለ ቡድን ነው፣ ኢንኮንሲስተንት ነው። በድጋሚ ከቫሌንሲያ ጋር በተደረገው ጨዋታ ጥሩ ሳይጫወት የፐርፎርማንስም ችግር ኖሮበት ነው መጨረሻ ላይ ሪያል ማድሪድ የተሸነፈው። ያልተጠበቀ ነው። ቫሌንሲያ ከሜዳ ውጭ በዚህ ዓመት አሸንፎ የሚያውቅ ቡድን አይደለም። የኮርቤራን ቡድን በቅርብ ቢሻሻልም ማድሪድ ቤስት የሆም ፎርም ቡድን ነው በሜዳው ብዙ ነጥብ የሰበሰበ ብዙ ድል ያገኘ ነው። ቫለንሲያ በተቃራኒው ነው። ስለዚህ የማድሪድም ኢንኮንሲስተንት መሆን ባርሰሎና እንደዚህ አልፎ አልፎ ከዘጠኝ ተከታታይ ድል በኋላ ነጥብ ቢጥል የሚያጋጥም ተደርጎ ሊቆጠር ይችላል። ደግሞ የበለጠ የስኳድ ማኔጅመንትም ጉዳይ ላይ ስላተኮሩ አሰልጣኙ ብዙ ቡድናቸውን ነካክተውታል። እንዳልኩት ፌቨረብል የጎል አድቫንቴጅም አላቸው። ስለዚህ ውጤቱ እንደሚያስፈልጋቸው እያወቁ ነው። እንደ ፔድሪና ዲዮንግ አይነቶቹን ተጫዋቾችም ቀይሩ ያስወጡት። ፔሌግሪኒ በአራት አራት ሁለት የተጫወቱት አንቶኒ፣ ፓብሎ ፎርናልስ፣ ጆቫኒ ሎሴልሶ፣ ኩቾ ኤርናንዴዝ አይነት በጣም ጥሩ ጥሩ ቴክኒካዊ ተጫዋቾች ያሏቸው አሰልጣኝ ናቸው። ግን ይህኛው ጨዋታ የበለጠ የባላጋራ ቡድንን አዳፕት ማድረግ ላይ ያተኮረ ነው እና፣ እንዳልኩት ግን ባርሰሎና በሚገባ ሌቫንዶቭስኪን ማግኘት አልቻለም። አይ ቲንክ ትልቁ ችግር የነበረው የቡድኑን ዋና የጎል ምንጭ ማግኘት አለመቻላቸው ነው። በግራ በኩልም በቂ ዊድዝ አልነበራቸውም። አሁን ብዙ ጊዜ ያስተውላችሁ ከሆነ፣ ያው ራፊኛ ሲሰለፍ የግራ ክንፍ ተጫዋች ነው። ስለዚህ ትላንትና ባላንስ ዳ አልነበረም። አሁን ትላንትና ሆማን ፔሩ የሚባል ፈረንሳይ የሪያል ቤቲስ የግራ መስመር ተከላካይ ከሌሎቹ ጨዋታዎች የበለጠ ላሚንን መቆጣጠር ሆኖለታል። ግን ደግሞ የባርሰሎና አደገኛው ተጫዋች በክንፍ በኩል እሱ መሆኑንም ታሳቢ እንዳደረገ አይነት እቅድ አሰልጣኝ ፔሌግሪኒ ያንን የባርሰሎናን ቀኝ የሜዳ ክፍል ላሚንና ጁል ኩንዴ ያሉበትን የሜዳ ክፍል ክራውድ አድርገውታል። ብዙ ተጫዋቾች ነበሩ። ስለዚህ ብዙ ጊዜ ከሮማን ፔሩ ጋር አንድ ላንድ የመገናኘት እድል አልነበረውም። በሌሎቹ ጨዋታዎች በቀደም ከአትሌቲኮ ማድሪድ ጋር እንደነበረው ሬኒልዶ ላይ እያደረገውን ነገር አልደገመም። በግራ በኩል ባላንስ ማድረግ አልቻሉ። ፌራን የበለጠ የአጥቂነት ዝንባሌ ያለው ተጫዋች ስለሆነ ብዙ ጊዜ ግራ ላይ አላገኘ ነው። ያ ኮሪደር ለአሌሃንድሮ ባልዴ ነበር የተቶ። ሌላ ጊዜም ዳኒ ኦልሞም ሲሰለፍ ኦልሞ ከአማካዮቹ መካከል አስር ቁጥርም ሆኖ ቢጫወት ጣሊያኖቹ እንደሚሉት ትሬኳ አርቲስታ ሆኖ ቢሰለፍም ጭምር ወደ ግራ የማድላት ዝንባሌ ያለው እንዲሁም ግራ ላይ አድርገው አሰልጣኙ ተጫዋች ያሰለፉበት ጊዜ ነበር። ስለዚህ አንዳንድ ጊዜ ኦቨርሎዱ ወደ ግራ ይደረግ ነበር። ትናንትና ግን ኤክስክሉሲቭሊ ቀኝ ላይ ብቻ ነበር ይደረግ የነበረው። ይሄ ደግሞ ማጥቃቱ በቂ ባላንስ እንዳይኖረው አድርጎታል። ሁሉም ነገር የግድ በተለይ በክንፍ በኩል የሚፈጠረው የጎል እድል በላሚን ብቻ እንዲሆን አድርጎታል። እኔ ድካምም አስተውላለሁ። ግን ጠቅላላውን ካያችሁት ግን ለባርሰሎና ሳምንቱ የትርፍ ሳምንት ነበር። መግደል ይችል ነበር፣ የላሊጋውን ጉዳይ መጨረስ ይችል ነበር፣ ከሞላ ጎደል ማለት ነው። ምክንያቱም ስድስት ነጥብ ቢሆንና ያቺ እንዳንድ ነጥብ የምትቆጠር የመጀመሪያ ኤል ክላሲኮ ድላቸው ብትደመር ለሪያል ማድሪድ በተለይ ደግሞ ወጥ ለመሆን ለቸገረው፣ በተጫዋቾች የግል ክህሎት ላይ ብቻ ጥገኛ ለሚመስለው ሪያል ማድሪድ ለማገገም በጣም አስቸጋሪ ነው ይሆን ነበር። ግን አራትም ሰፊ ነው፣ ደግሞ እንደ አምስት የሚቆጠር ነው። ስምንት ጨዋታ ነው የቀረው፣ ብዙ አይደለም። ከስምንቱ በርካታ ጨዋታዎችን በሜዳው ያደርጋል ኤል ክላሲኮን ጨምሮ። ስለዚህ እንደው እንደ ጥቅል ካየ ነው፣ ጨዋታውን በተናጠል ካየ ነው ያስቆጫል። እንደ ጥቅል ካየ ነው ግን ሳምንቱ ትርፋማ ነበር። ምክንያቱም ከጨዋታው መጀመር አስቀድሞ ሪያል ማድሪድ ቫሌንሲያን ማሸነፍ ይቸግሯል የሚል ግምት አልነበረም። በተቃራኒው ደግሞ ቤቲስ ባለው ወቅታዊ ፎርም ምክንያት ና ለቻምፒየንስ ሊግ ስፍራ እየተፎካከረ ያለ በጣም በጥሩ ፎርም ላይ የሚገኝ ቡድን ስለሆነ ኢስኮ ባይኖርም ባርሰሎና ሊፈተን ይችላል የሚል ፍርሃት ነበር። ባርሰሎና በእርግጥም ተፈትኗል፣ ግን ሪያል ማድሪድ ያልተጠበቀ ነገር ገጥሞታል። ዓመቱ ሙሉ ከሜዳ ውጭ አሸንፎ በማያውቅ ቡድን ስለተረታ እና ጨዋታው ከመጀመሩ የሳምንቱ ጨዋታዎች ከመጀመራቸው በፊት ከነበረው ባርሰሎና በአንድ ነጥብ ከማድሪድ ተሽሏል። አሰልጣኙ ማየት የፈለጉት በመጠኑ የሚያስኬድ አስተያየት ይመስለኛል። ይሄኛው ተስፈኛ አስተያየት ደግሞ ሌላው ጥሩ ዜና የተጎዳባቸውም ተጫዋች የለም። አሰላዚ አሰልጣኙ የሎድ ማኔጅመንታቸውም ኢኒጎ ለሚቀጥለው ጨዋታ ይደርሳልም ተብሎ ስለሚጠበቅ ሰርቶላቸዋል ቢባል የሚያስኬድ ይመስለኛል።